የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ በክልል ደረጃ ለመጀመሪያ ጊዜ ያዘጋጀውን የክህሎት፣ የቴክኖሎጂና የተግባራዊ ጥናትና ምርምር ውድድር እንዲሁም የቴክኖሎጂ ስራዎች ኤግዚቢሽን ከሚያዝያ 16 እስከ 18 ቀን 2017 ዓ.ም በዱራሜ ከተማ ያካሄዳል። ውድድሩንና ኤግዚቢሽኑን አስመልክቶም የቢሮው ኃላፊ ክቡር አቶ አሰፈደቼ የሰጡት ጋዜጣዊ መግለጫ እንደሚከተለው ቀርቧል። ከዚህ ከዛሬው መድረክ ጋር በተያያዘ የዛሬው መድረክ ዋና ዓላማ በሰልጣኞች፣ በአሰልጣኞች፣ በኢንተርፕራይዞች ችግር ፈጅ ቴክኖሎጂዎችን በመቅዳት በማሻሻል እና በመፍጠር የህብረተሰቡን ተጠቃሚነትና ዓለም አቀፍ ተወዳዳሪነትን ማረጋገጥ ነው። ዋናው ዓላማ የመድረኩ ዋናው አላማ ይሄ ነው። በዚህ ውስጥ ደግሞ መግባት ያለባቸው እዛ ውስጥ መታቀፍ ያለባቸው ዝርዝር ዓላማዎች አሉ። ከእነዚህ አላማዎች አንጻር በተቋማችን ሰልጣኞች አሉ፣ አሰልጣኞች አሉ፣ ኢንተርፕራይዞች አሉ። እነዚህ አካላት ለኢኮኖሚያዊ እና ማህበራዊ እድገት የድርሻቸውን አስተዋጽኦ እንዲያበረክቱ ማድረግ አንዱ አላማ ነው ማለት ነው። ስለዚህ በእነዚህ አካላት በተለይ ከኢኮኖሚያችን አንጻር ለማህበራዊ አጠቃላይ ተጠቃሚነት ስራዎች አንጻር በእነሱ መሰራት ያለበት በነሱ መፈጸም ያለበት እንደ ተቋምም ጭምር ይሄንን ማስተባበር አንዱ ስለሆነ እንደ አንድ አላማ የሚወሰድ ነው ማለት ነው። ሁለተኛው ምንድን ነው? እነዚህ አካላት ምን ማድረግ አለባቸው? የስራ ፈጣሪነትን እንዲያጎለብቱ፣ ስራ ፈጣሪነትን ባህል እንዲያረጉ፣ ስራ ፈጣሪነትን በደንብ እንዲላመዱ፣ ይሄ ባህል እንዲሆን፣ ይሄ እንዲያድግ ማድረግ ያስፈልጋል። ስለዚህ ከዚህም አንጻር የመድረኩ ዋና አላማ ይሄ ነው። ይህንን ካልቸር እንዲያደርጉ የማድረግ ስራ መሰራት አለበት። በዚህ ሂደት ሰልጣኞችም አሰልጣኞችም ፕላስ ደግሞ ኢንተርፕራይዞችን በመድረኩ የሚሳተፉ ስለሆነ የመድረኩ አንዱ አካል ስለሆኑ እነዚህን ታሳቢ ባደረገ መንገድ መድረኮች ይካሄዳሉ ይፈጸማሉ ማለት ነው እነዚህ አካላት የተወዳዳሪነት አመለካከትን ማጎልበት አለባቸው ተወዳዳሪነትን በደንብ ልምድ ማድረግ መቻል አለባቸው ስራዎች ሲሰሩ ተወዳዳሪነትን ታሳቢ ባደረገ መንገድ መሰራት አለባቸው ይህንን ደግሞ በአመለካከትም ባሳሰብም። ይዘው እንዲያድጉ ይህንን ተላምደው በዚህ ማዕቀፍ እንዲያድጉ ማድረግ ያስፈልጋል። ከመድረኮቹ በዋናነት ከዓላማ አንጻር የሚነሱ ጉዳዮች እነዚህ ናቸው ማለት ነው። ከመድረኮቹ ጋር በተያያዘ መድረኮቹ በተቋም ደረጃ በክላስተር ደረጃ ብሎም ደግሞ በክልል ደረጃ መድረኮች ይፈጽማሉ። እንደ ሀገርም መጨረሻ ላይ በክልል ደረጃ መድረኩ ከተፈጠረ በኋላ ከክልል መድረክ በኋላ በሀገር ደረጃ መድረኮች ይፈጽማሉ። ከኛ ክልል አንጻር በሀገር ደረጃ የተቀመጠውን አቅጣጫ መነሻ አርገን በተቋም ደረጃ ወይም ደግሞ በኮሌጅ ደረጃ መድረኮችን አካሂደናል። በክላስተር ደረጃ ክላስተሮችን ማዕከል አርገን መድረኮችን ፈጽመናል። ዛሬ ደግሞ ከነገ ጀምሮ ከ16 ጀምሮ እስከ 18 የሚቆይ መድረክ በክልል ደረጃ ማጠቃለያ ይደረጋል ማለት ነው። በእነዚህ መድረኮች በዋናነት የሚፈጸሙ ተግባራት አሉ። አሁን ከ16 ጀምሮ በሚደረጉ መድረኮች በዋናነት የሚፈጽሙ ተግባራት አሉ። ከነዚህ ተግባራት አንጻር አንዱ የክህሎት ልማት ውድድር ነው። የክህሎት ልማት ውድድር ነው። የክህሎት ልማት ውድድር በሰልጣኞች ይደረጋል፣ በአሰልጣኞች ይደረጋል፣ በኢንተርፕራይዞች ይደረጋል ማለት ነው። ስለዚህ እነዚህ አካላት በተቋም ቆይታቸው በሚሰሩበት ስራ አካባቢ የክህሎት ልማቱን ምን ያህል እንደተረዱ ምን ያህል እንዳወቁ ከራሳቸው ደግሞ አልፈው ለአካባቢ ማህበረሰብ በክህሎት ልማቱ እንዴት እያገዙ እየደገፉ እንደሆነ መፈተሽ ይፈልጋል። ይህንን በደንብ ማጥራት ይፈልጋል። ስለዚህ ከዚህ አንጻር የክህሎት ልማት ውድድር በዚህ መድረክ ላይ ይደረጋል ማለት ነው። አንዱ ተግባር እሱ ነው። ሁለተኛው ተግባር የቴክኖሎጂ ፈጠራ ስራ ነው። የቴክኖሎጂ ፈጠራ ስራ ነው። የቴክኖሎጂ ፈጠራ ስራዎች በሰልጣኞች የተሰሩ አሉ፣ በአሰልጣኞች የተሰሩ አሉ። በተመሳሳይ ደግሞ በኢንተርፕራይዞች የተሰሩ የቴክኖሎጂ ፈጠራ ስራዎች አሉ። ከዚህ አንጻር ከወቅቱም ካለንበትም ሁኔታ አንፃር ቴክኖሎጂን መስራት እንደ አማራጭ የምንጠቀመው ጉዳይ አይደለም። ወቅቱ ሁኔታው በተለያየ መንገድ ቴክኖሎጂን መፍጠር ይፈልጋል። ቴክኖሎጂን በደንብ መላመድ ይፈልጋል። ቴክኖሎጂን በደንብ እየሰሩ እያጎለበቱ እያሳደጉ መሄድን ይፈልጋል። ከዚህ አንጻር በተቋም ደረጃ ያሉ ሰልጣኞች ከቴክኖሎጂ አንጻር ምን ላይ አሉ? ምንድን ነው የሚመስሉት ቴክኖሎጂን እየተላመዱ እየፈጠሩ ከቤት ጋር በተያያዘ እንዴት እየተሰራ ነው የሚለውን ጉዳይ ለማየት ለመፈተሽ እንደ አንድ የሚወሰድ ነው። ሌላው አሰልጣኞችም ጭምር በዚህ ማቀፍ ያላቸውን ስታንዳርድ፣ ያላቸውን አቋም፣ ያላቸውን ፐርፎርማንስ ማየት ይፈልጋል። ስለዚህ ከዚህ አንጻር የቴክኖሎጂ ፈጠራ ስራዎች ይካሄዳሉ ማለት ነው። ሁለተኛው ተግባር ይሄ ነው። ሌላኛው ደግሞ የተግባራዊ ጥናትና ምርምር ነው። የተግባራዊ ጥናትና ምርምርና የተግባራዊ ጥናትና ምርምሩ በአሰልጣኞች የሚደረግ ነው። አሰልጣኞች በተቋም ደረጃ በተለያየ መንገድ የተግባራዊ ጥናትና ምርምር ስራዎችን ያደርጋሉ። በተለይ ከተቋም ሪፎርም ጋር በተያያዘ በተቋም ደረጃ እየተሰሩ ካሉ ስራዎች አንጻር በጉልት ደረጃ የሚነሱትን ጉዳዮች በየጊዜው እያነሱ ጥናት ማድረግ አለባቸው፣ መመራመር አለባቸው፣ ብቻ መደለም። ለዛ ደግሞ ተመጣጣይ መፍትሄ እያስቀመጡ መሄድ ያስፈልጋል። ስለዚህ ከዚህ አንፃር በዚህ መድረክ። አንዱ ይሄ ይካሄዳል ማለት ነው። ሶስተኛው ኤግዚቢሽኖች ይካሄዳሉ። በፈጠራ ስራዎች መነሻ በማድረግ ኤግዚቢሽኖች ይካሄዳሉ። በዚህ መድረክ ላይ የሚካሄዱ ኤግዚቢሽኖች የቴክኖሎጂ ፈጠራ ስራዎች ናቸው። የቴክኖሎጂ ፈጠራ ስራዎች ይቀርባሉ። በሁሉም ኮሌጅ ደረጃ የተሰሩ የፈጠራ ስራዎች ይቀርባሉ። እነዚህ የፈጠራ ስራዎች አንደኛው የሚሳተፈው አካል መማር አለበት። በተቋም ደረጃ እየተሰሩ ያሉ ቴክኖሎጂዎች ምንድን ነው የሚመስለው? ቴክኒክና ሙያ ተቋማት ላይ በተለያየ መንገድ ቴክኖሎጂዎች ይሰራሉ፣ ቴክኖሎጂዎች በተለያየ መንገድ እየተሰሩ አሉ በሚል የሚነሱ ነገሮች አሉ። እነዚህን ነገሮች ደግሞ በአካል ማየት ይፈልጋል ሁሉም ባለድርሻ አካል፣ ወጣቶች፣ ስራ እድል ፈጠራ ላይ የተሰማሩ አካላት፣ አመራሩ፣ ባለሙያው፣ ሌላውን ማህበራዊ መሰረት በእነዚህ መድረኮች ላይ ተገኝቶ ይህንን ማየት መቻል አለበት። ማየት ቢቻለለም ቀጥሎ ደግሞ ከዚህ መድረክ በኋላ እነዚህን የፈጠራ ስራዎች ወደ ተግባር መቀየር ይፈልጋል ወደ ተግባር ለመቀየር ሰው ማየት እንዲረዳ ማድረግ ግንዛቤ እንዲኖረው ማድረግ ያስፈልጋል። ስለዚህ በዚህ መድረክ እነዚህን ተግባራት መነሻ ባደረገ መንገድ ተግባራት ይመራሉ፣ መድረኮችን በዛ መንገድ ይፈጽማሉ ማለት ነው። እንደ አጠቃላይ ከመድረኩ አንጻር እንደ ክልል ማድረግ ያለብንን መሰረት ያለብን የቅድመ ዝግጅት ስራዎች አጠናቀራል። የቅድመ ዝግጅት ስራዎች አንደኛ የቦታ ዝግጅት በተገቢው መዘጋጀት አለበት። ለዚህ መድረክ ደግሞ የሚያስፈልጉ ግብዓቶች አሉ። ለክህሎት ልማት ውድድር፣ ለቴክኖሎጂ ፈጠራ ስራ፣ ለተግባራዊ ጥናትና ምርምር ስራዎች የሚያስፈልጉ ግብዓቶች አሉ። እነዚህን ግብዓቶች እንዲሟሉ የማድረግ እንዲቀርብ የማድረግ ስራዎች ሰርተናል። ፕላስ ደግሞ እነዚህን መድረኮች የሚያስተባብሩ ዳኞች አሉ። መድረኮች የሚያስተባብሩ ዳኞች አሉ። እነዚህን ዳኞች ከተለያዩ ተቋማት ከዩኒቨርሲቲዎች ከኮሌጆች ከኢንዱስትሪ ተቋማት ዳኞችን ሰሌክት አድርገን ዳኞችን ጭምር ወደ ማዕከል ገብተው ኦሪንቴሽን በዚህ ሰዓት በተመሳሳይ በዚህ ሰዓት ኦሪንቴሽን እየወሰዱ ነው ያሉት። ኦሪንቴሽን ከወሰዱ በኋላ ወደ ተመደቡበት ክላስተር ማዕከላት ሄደው አጠቃላይ የሚሰሩ ስራዎችን እየመረከብ እየመውሰድ እና ከነገ ጀምሮ መድረኮችን እነሱም በራሳቸው ሚዲት ያስተባብራሉ ማለት ነው። በዚህ መድረክ ላይ በዋናነት እኔ ከመድረኩ ዓላማ አንጻር መድረኩ በጣም ትልቅ ነው። ትልልቅ ሰዎች የሚሳተፉበት ነው። ለዚህ ተግባር መገኘት አለባቸው መሳተፍ አለባቸው የሚባሉ ሰዎች የሚገኙበት መድረክ ነው። ስለዚህ ይሄንን ታሳይ ባደረገ መንገድ ሌላው ህብረተሰብ ለዚህ ተግባር ለዚህ ተልእኮ በተለየ መንገድ ትኩረት መስጠት አለበት፣ ትኩረት መስጠት አለበት። እነዚህን ነገሮች ካቀረብን ደግሞ ወይም ደግሞ ካዘጋጀን በኋላ መቶ መመልከት ያለበት ሰው መጥቶ ማየት ያለበት ሰው መጥቶ ማየት አለበት። በተለይ የሃይስኩል ተማሪዎች በእነዚህ መድረኮች ይፈለጋሉ። ከ11 ጀምሮ ያሉ የሃይስኩል ተማሪዎች መጥተው መድረኩ ላይ ክትትል ቢያደርጉ የፈጠራ ስራዎችን ቢያዩ ለቀጣይ ለእነሱ ጭምር ትልቅ አቅም ነው የሚፈጥረው ማለት ነው። ስለዚህ እነዚህ አካላት መጥተው እንዲያዩ እድሎች ተፈጥረዋል። መጥቶ ማየት አለባቸው። የአካባቢ ማህበረሰብ የፈጠራ ስራዎችን መጥቶ ማየት መቻል አለበት። በተለይ ከግብርና ስራዎች አንጻር ለግብርና ስራ አጋዥም የሆኑ አቅም የሆኑ ለምርትና ምርታማነት አቅም የሆኑ ቴክኖሎጂዎች ይቀርባሉ። ስለዚህ እነዚህን ቴክኖሎጂዎች ህብረተሰቡ መጥቶ ማየት መቻል አለበት። ያለውን ነገር ክትትል ማድረግ መቻል አለበት። ይህንን ማድረግ ከቻለ ከዓላማው አንጻር የተሳካ ማድረግ ይቻላል ማለት ነው ስለዚህ በዚህ መንገድ አጠቃላይ ሂደቱን የሚመለከት ሁሉም ባለድርሻ አካል ተገኝቶ ሂደቱን መከታተል አለበት ማየት አለበት የሚል ነው ያለን እንደ ጥቅል ይሄ ነው አመሰግናል